ሰላም አሌይኩም ራህመቱላሂ ወበረከቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ቸ ዘ ሰላም ሰላም ክርስቲያንቶች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። የቤት የአዲስ የሆናችሁ ሰብሰብ ሰብስክራይብ፣ ላይክ፣ ኮሜንት በማስቀመጥ ክብሳ ነው የምሰራው፣ ክብሳ ማለት ነው ክብሳ ያው እርግዞን ይረዝምባቸዋል ብዬ አልተመቸኝም፣ ሙሉ ለማሳየት ማለት ነው። እና ክብሳ ለመስራት መጀመሪያ ሽንኩርቱን ሽርምኔ ትከትፉትና እሱን ታቁላሉታላችሁ አህመር እስኪሆን ድረስ። ከዛ ድንች ደግሞ ለብቻ ትጠብሱታላችሁ። በዚህ ትንሽ አርጋችሁ ቲማቲም ፈላጣ ላይ እንትን ትዝመቱታላችሁ፣ ትጨምሩበታላችሁ። ነጭ ሽንኩርት፣ ባህራቶች ማለት ነው ወዘተ ሁሉ ማለት ነው ያው ቪዲዮ ይበዙ መርታቸዋል ብዬ እያላሳየኋቸው አላሳየኋቸውም አልተመቸኝም፣ ደሞ ለመስራትም ማለት ነው እና ከዛ በኋላ ያው ድንቹ አሁን በስለዋል። ድንቹ በሰለ አሁን ትሆና ልጨምር ነው። የትሆነ ክብሳ ነው የሚሰራው። ያም ትሆና እዚህ ጋ አዘጋጅቼ ያለው እዚህ ጋ ላይ አሁን እጨምረዋለሁ ማለት ነው። ትንሽ ብዙም አይቁላላ ፍርስ ፍርስ ማለት የለበትም። እንደዚህ ጸጥ ነው ማድረገው። ክብሳ ነው የሚባለው። አሁን ትንሽ እንትን ይላል። እዚህ ጋር ደግሞ አርቻሪ ነው የሰራሁት። አርቻሪ ብትንጃ፣ ትማትም፣ ሽንኩርት፣ ነጭ ሽንኩርት አንድ ላይ አድርጌ አቁላላሁት፣ ጥብስ ታረኩት። አሁን እንዲቀዘቅዝ ብዬ ነው እሱን ደግሞ በመኪና ፈጨዋለሁ ማለት ነው። ታይም ታላቸው እዚህ ጋር ደግሞ ነጭ ሩዝ ቀቅ እያለው። አሁን ውሃውን ጠፈፍ ላደርገው ነው። ነጭ ሩዙ ብዙ መቀቀል የለበትም ድስት ላይ ስለምጨምረው ማለት ነው። እሺ ቤተሰቦቼ፣ አሁን ተተክትኮ አልቆለታም ማለት ነው። አሁን ሩዙን እዚህ ውስጥ ነው የምጨምረው። ያው ክብሳ ሲባል እንደ ብሪያኒ ሆኖ ብሪያኒ አይደለም። ብሪያኒ ትንሽ ጠንከር ያለ ነው። እቺ ደግሞ እንደ ውሃ ነው የሚሆነው፣ ለስለስ ያለ ነው የሚሆነው። ሩዝ ግን በደንብ ሳይበስል እንዲሀባ እንደሆነ ነው የምታወጡት። ከዛ ራሱ ላይ አሁን ቱና ነው ያሰራሁት እንዳያችሁት ማለት ነው። አሁን እዚህ ላይ ውሃ ሳይመጣው ሩዜ እንጨምራለሁ ማለት ነው። ያው መጀመሪያ ያሰራሩ እነግራችኋለሁ። ሽንኩርት በረጅሙ ሸምኒ ትከርፉና እትንትሉታላችሁ በጣም ታቁላሉታላችሁ ቀይ እስከ ሲሆን ድረስ ከዛ ቀይ ከሆነ በኋላ ቲማቲም ፈጭታችሁ ቲማቲም ታረጉበታላችሁ። ነጭ ሽንኩርትም የተፈጨ ታረጉበታላችሁ። ባህራቶች አሉ ባህራቶች ያው ወዘተ ሁሉም ነገር ታረጉበታላችሁ ማለት ነው። ከዛ ግዝ ብራን ታረጉበታላችሁ። ከዛ ሱን ሲያልቅ ድንች ታረጋላችሁ። ድንቹን ትንሽ ትጠብሱታላችሁ። ከዛ ሱን ካለቀ በኋላ ባህራቶች ምናምን ካረጋችሁ በኋላ ት ዙዜ ትቀቅሉትና ላዩ ላይ ታደርጉት አላቸው። እኔ ላዩ ላይ ላደርገው ነው አሁን። ይሄ እንደዚህ እንደዚህ ነው የሚደረገው። ራሱ መጠጥ ያደርገዋል፣ ውሃውን ማለት ነው። መጠጥ ሲያደርገው ነው የሚወጣው። መጠጥ ነው የሚያደርገው ሰላጣን ተቀምስ ይጋላችሁ። እነሱ እንትን ነው የሚፈልጉት፣ ትንሽ ለስለስ ያለ ነገር ነው የሚፈልጉት። የጠነከር አይፈልጉም በማለት ነው። ያው እዚህ ጋር ደግሞ ነገርኳቸው። አርቻር ነው የምሰራው፣ አርቻሩን ደግሞ ታይታላችሁ ማለት ነው። ሁሉም ነገር አቁላልቼ ጠብሼው ነው ጠበስኩት። አሁን በመኪና ነው የምፈጨው። ሽንኩርት ቃሪያም አለው። ቃሪያ የማይወድ ሰው ስላለ ሁለት ቦታ አድርጌ ግማሹን ቃሪያ የሚወድ ሰው ጋር አድርጓለሁ። ቃሪያ የሚወደው ደግሞ ለብቻው አድርጓለሁ እላችኋለሁ። እንደምትወዱ ተስፋ አደርጋለሁ። እንግዲህ ሁሌ ጊዜ በአዲስ አዲስ በትንንሾ እመጣለሁ። ቪዲዮን የረዘመባችሁ ነው መሰለኝ። በትንንሾ እመጣላችኋለሁ። ብቻ አልሐምዱሊላ ስለ ሁሉም ነገር እና እንግዲህ ሁላችሁም ትመለከታላችሁ ማለት ነው። እኔ ደግሞ አበረታተኝ ማለት ነው። ያው ሁላችንም እንበረታታና እንስራ ማለት ነው። እኛ ከተበረታትን እኛ ራስ በራሳችን ከተጋገዝን ብዙ ቦታ ነው የምንደርሰው። ይሻላ ብዙ ነገር እንሰራለን ብለን ተስፋ እናደረጋለን። እዚህም ሲሆን ሀገርም ገብተን እንሰራለን ብለን ተስፋ እናደረጋለን። ከዛ እላዩ ላይ ደግሞ የሆነ ብስባስ ዝም ብላችሁ እላዩ ላይ ነው የምታደርጉት። እንደ ብርያኒ ሳይሆን ዝም ብላችሁ እላዩ ላይ ታረጉበታላችሁ። እሱንም አብረን እናየዋለን ማለት ነው። የእነሱ ባሉኛ ሰራ ነው የምሰራው እኔ፣ እንደዚህ አደለም የምሰራው በውሃ በእንትን በማይዋርድ በጥብጭ እንደዛ ነው የሚሰራው። ግን እነሱ ያው ሴትዮው እንዳዘዘችኝ ነው የሚሰራው እላቸዋለሁ። ይሄንን ከዛ እንዲህ ታደርጉበታላችሁ ላይ ላይ ብዙ ሳይሆን ትንሽ ትንሽ ማለት ነው። እንዲህ ነው የምታደርጉት። በቃ ሳይበዛ ማለት ነው። ከዛ ትክድን ታደርጉትና ራሱ ውሃውን ይመጣል ማለት ነው። እኔ ያው ሴትዮው ትዕዛዝ ነው ያዘዘችኝ። እኔ እንደዚህ አይደለም የሚሰራው የኔ ስራ ስራ ደግሞ ሁሉም ቤት ይለያየር ማለት ነው። የእሷን ይለያል የምሰራውን ይለያል፣ እሷም ሰራው ይለያል። ምክንያቱም እሷ የለችን ትእዛዝ፣ ደግሞ መቀበል አለብኝ ማለት ነው። የእሷን አሰራር ደግሞ እንዴት እንደሆነ መቀበል አለብኝ ማለት ነው። እንግዲህ የእኔ ላይ ያጅባቸው ይችላል፣ የእነሱም ደግሞ እኔ ላይ ያጅበኝ ይችላል። ስለዚህ ያው ትእዛዛችን እስካለን ድረስ ስሩ የተባልነው ትእዛዛችን አክብረን መስራት ነው እላቸዋለሁ። አብረን እናያለን ማለት ነው። ይሄ ያልቋል፣ ውሃውን ጠፈፍ ያድርግና ከዛ አወጣዋለሁ ማለት ነው። እሺ ቤተሰቦች፣ ይኸው አልቻሪው በዚህ አይነት

ያው አቀራረጹ አልተመቸኝም። ያው አንድ ካሜራ ሚስ ሰው ይፈለጋል። በዚህ ሰው ማ አጃሪ በጣም የሚጣፍጠው በነገራችን ላይ ምንም በጣም የሚጣፍጠው በጣም ነው የሚጣፍጠው ፍሩድጋ ማለት ነው። በጣም ነው የሚጣፍጠው፣ እንደምታየት ማለት ነው። እንደምትወዱት ተስፋ አደርጋለሁ። በሌላ ቪዲዮ ውስጥ እስከ እንገናኝ ድረስ መልካም ቀን፣ መልካም ጊዜ። ወዳችኋለሁ። ባይ ባይ።